ስሞችና ቁጥሮች። እግዚአብሔር አምላክም የምድርን አራዊትና የሰማይ ወፎችን ሁሉ ከመሬት አደረገ፣ በምን ስም እንደሚጠራቸው የሚያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ስላለው ሁሉ በስሙ እንደጠራው ስሙ ያው ሆነ። አዳምም ለእንስሳት ሁሉ ለሰማይ ወፎችም ሁሉ ለምድር አራዊትም ሁሉ ስማ፣ ወጣላችሁ ኦሪት ዘፍጥረት ምዕራፍ 2 ቁጥር 19 እስከ አንድ። ሰውን ሰው ያደረገው ሥራ ነው ብለውናል እነ ካርል ማርክስ። በአንድ መልኩ ሲታይ እውነት አላቸው። በሌላ መልኩ ሲታይ ደግሞ ሰውን ሰው ያደረገው ስም ነው። ይህን እውነት ለመገንዘብ ስም ባይኖረን እንዴት አብረን መኖር እንችል ነበር ብለን እናስብ። አያስደነግጥም? ግር አይልም? ስም ባይኖረን ይህ መጽሐፍ እንኳን ሊኖር ይቅርና። ከነፍሳችን ቀጥሎ ስማችን እሴት ያለው ይመስላል። እንዲያውም ስንሞትና ነፍሳችን ወደምትሄድበት ስትሄድ ስማችን እዚህ ቀርቶ የነፍሳችን ሙሉ ወኪል ሆኖ የእሷን ሚና ይጫወታል። ይህን ሐሳብ ለመመርመርና ለመገንዘብ ወደ ፈርዖን ዘመን ግብፅ ጎራ አንበል። ራምሴስ ዳግማዊ በግብፅ አምስት ሺህ ዓመት ታሪክ ውስጥ በጣት ከሚቆጠሩ ታላላቅ ፈርዖኖች አንዱ ነው ነበረ። ይሄ ሁሉ በሕይወት ዘመኑ እንኳን በግብፅ ቀርቶ በዚያን ዘመን ይታወቅ በነበረው ዓለም ሁሉ የራምሴስ ስም ጠላቶቹን የሚያስፈራ ለወዳጆቹ ምቾትና መዝናናት የሚሰጥ ነበር። እንዲያም ሆኖ ግን ራምሴስ እሱ በሚቀበርበትና በሌሎችም አካባቢዎች ከእሱ ዘመን በፊት ሐውልቶቻቸው ተቀርጸው ስሞቻቸው ተጽፈውባቸው ከነበሩት ሐውልቶችም ላይ የነሱን ስም እያስጠፋ የራሱን ስም ያጽፍ ነበር አርኪዮሎጂስቶች እነዚህን ሐውልቶች ሲያዩቸው የራምሴስ ዳግማዊን ከንቱ የማይሰራም የማያስፈልግም ሙከራ በቀላሉ ደረሱበት ሁለት ከጥንት ግብፅ ወደ ጥንት ግሪክ እንሻገር ስሞችና ቁጥሮች ላይ ነን በዚያን ዘመን ዘ ሰቨን ወንደርስ ኦፍ ዘ ወርልድ የሚባሉ ነበሩ። ምናልባትም በንባባችሁ ቢያጋጥማችሁ ብለን በእንግሊዝኛ ስፔሊንግ እናቀርባቸዋለን። ዋነኛው አንዱ ፒራሚድ ሴን ደ ሲፊኒክስ፣ የግብፅ ከስድስቱ ሌሎች፣ ዳያና ኦፍ ኤፌሰስ የሚሉት ከሲፊኒክስ እኩል ሊሆን የሚችል ግዙፍ የእብነ በረድ ሐውልት ነው። በዚህ ዘመን ኤሮስትራተስ የሚባል አማልክት ሁሉን ሰጥተው የፈጠሩት ሰውዬ ነበር። በአገሩ ታሪክ ውስጥ ሁልጊዜ ስማቸው ከሚጠራው ሰዎች አንዱ መሆን ይፈልጋል። እነ ሆሜርን እነ ሶቅራጥስን ቢያስብ ከእነሱ እኩል መሆን ስለማይቻል በዚያ መንገድ ዝና ፍለጋ አይሠራም። ታላቁን እስክንድር እንዲሁም ሯጩን አኪሌስን ቢያስብ፣ በዚያም የዝና አዳራሽ ሙሉ ነው፤ ለኤሮስትራተስ ቦታ አይኖርም። ታላቆቹን ትራጄዲና ኮሚዲ የጻፉትን ቢያስብ እሱ ለራሱ ሊጽፍ ቀርቶ ሞክሮ አያውቅም። እንዲህ እያለ በያቅጣጫው ስሙን የሚተክልበትን ወይም ከሌሎች ስሞች ሁሉ ቀድሞና ተባስቶ እንዲጠራ ቢፈልግ አላገኘም። ስሙን ግን ሰዎች እንዳይረሱት አድርጎ መትከል አለበት። ከስንትና ስንት ማሰላሰል በኋላ ድንቅ ሥራ ሠርቶ የመታወቅ መንገድ ሁሉ ስለተዘጋበት የቀረው ምርጫ ከሰባቱ ወንደርስ ኦፍ ዘ ወርልድ አንዱን ቢያጠፋ፣ ቢያፈርስ፣ ቢያበላሽ ስሙን ተከለ ማለት ይሆናል። መዓት ሠራተኞችን አዘዘ። መዓት የተባለው ብዙ ከማለት ይልቃል በሚል ነው። የፍቅር አማልክት ለሆነችው ዳያና ቃላትን ፍለጋ እና ሜሮስትራቶስ የዳያናን ሐውልት አፈራረሰ የነበረችው እንዳልነበረችው ሆነችለት። ኤሮስትራተስ ዳያናን ሐውልቷን ሲያፈራርሳት በሌሊቱ አምላኪቱን በጉልበት እንደ ደፈራት ያህል ነበር። ዕቅዱም ሠራለት። እስከ ዛሬ ድረስ የኤሮስትራተስ ስም እንደ ተጠራ ይኖራል። ይህን ያደመጣችሁም በጨዋታ ሰዓት ለጓደኞቻችሁ ትነግራላችሁ። ግን ሐበሻ ናችሁና አንድ የሆነ ሰውዬ ትላላችሁ እንጂ ስሙን አትጠሩ መጥኔ ለእናንተ ይብላኝላችሁ እንጂ በሌሎች አገሮች በሌሎች ቋንቋዎች ሲያወሩ ግን ኤሮስትራተስ ዳያናን የበረቀሰ እያሉ ይሆናል ብለን ተስፋ እናደርጋለን። ሶስት እስካሁን በዘመናት ጉዞ ከግብፅ ወደ ግሪክ ሄደን፣ አድማጮች ሆይ ስንቀጥል ከነፃ ውጪውና ነቢዩ ሙሴ ጋር ከግብፅ ወደ እስራኤል ጎራ እንበል። ይቺ ጎራ ማለት ለሚጥፈው እጅ ልማድ ሆናበታለች ይመስላል። ጎራ ካሉ ወጣ ለማለትም ይመቻል። እቺን እንደ ግርጌ ማስታውሻና አንብባት። የሙሴ አስርቱ ቃላት ማለት ትእዛዛት ለሰው ልጅ ሁሉ ይሰራሉ ወይም ስለሚበጁት ሊሰሩ ይገባቸዋል። የሚከተሉትን ስታደምጡ ግን የሙሴ ሕዝብ አንድ ሚሊዮን እንኳ የማይሞላ አረ ከጥቂት መቶ ሺህ በላይ የማይበዛ መሆኑን አብረን እያስታወስን ከስም ጋር ነን የነፍስ እንትን ሙሴ ለጥቂት ለራሱ ህዝብ ብቻ ይህን መመሪያ ይሰጣል። ትእዛዙ ሁሉ ለወንድ ነው። ሴት፣ ሕፃን፣ አሮጊት፣ ሽማግሌ የሉበት ታላቅ ወንድምህ ከሚስቱ ዘር ሳይተው ቢሞት አንተ አንተ ካልሆነልህም ታናሽ ወንድምህ አንዳችሁ ከሚስቱ ጋር እስከ ዘለቄታው አቅፋችኋት ታድራላችሁ። ከወንድሙ የምትወልዳቸው ልጆች ሁሉ በሟቹ ስም ይጠራሉ። ማለት ሞት ሊነቅለው የነበረውን ስም ሙሴ እስከ ዛሬም በኒኩለር ዘመኒቱ እስራኤል ጸድቆ በሚኖረው ትእዛዙ ተተክሎ እንዲኖርለት አዘዘ። ሙሴ መቼም ከመጣ ማለቂያ የለውም። አብረነው እንቀጥላለን። ይኸውና ኦናን የሚባል እስራኤላዊ ነበረ። ታላቅ ወንድሙ ከተዳረ በኋላ ዘር ሳይተው ስለሞተ የኦናን ተግባር የሟች ወንድምን ሚስት ማስወለድ ነበር። ኦናን ግን ሟች ታላቁን ስለሚጠላው የዚህ የወንድምየው ሚስት ውስጥ ዘሩን መዝራት አልፈቀደም። ስለዚህ እንደምንም አቅፏት ግብረ ሥጋ ሲፈጽም ይቆይና ያቺ ዘር መዝሪያ ደቂቃ ስትደርስ ዘሩን ከሴትዮዋ ውጭ ያፈሳል። ይህን የክህደት ሥራ መፈጸሙን ያወቀበት ነቢይ መጣና ኦናን ሆይ በሠራኸው ኃጢአት ምክንያት እግዚአብሔር አምላክ ፈርዶብሃል አለው። ኦናን ወዲያው ሞተ። ክንችር ይሄ ሁሉ ለወንድሙ ስም አላው ስም በማለቱ አራት የሃያኛው ክፍለ ዘመን የስፓኝ ታላቁ ፈላስፋ ኡናሙኖ ይባላል። ዘ ትራጂክ ሴንስ ኦፍ ላይፍ በሚባለው መጽሐፉ እንዲህ ይለናል። ሰው ስንባል ፍጥረታችን ሆኖ ለዘላለም የመኖር ጥማት፣ ረሃብ፣ ጉጉት አለብን። ማለቂያ የሌለው ይሄ የመኖር ጉጉት ከእኛም አልፎ ወኪላችን ወደ ሆነው ወደ ስማችን ይጋባል። ከሞትን በኋላ እንኳን ቢሆን እኛ ያለመኖራችንን ብናውቅ እንኳን ካለፍን በኋላ ስማችን እየተጠራ እንዲኖር እንፈልጋለን። ይሄ ብቻም አይደለም፣ ትራጀዲው ይብሳል። ታዋቂ ስሞች እየበዙ በሄዱ መጠን የኛ ስም የመታወቅ እድሉ እያነሰ ይሄዳል። ስለዚህ ብዙ ታዋቂ ስሞች ባይኖሩ እንወዳለን። ጥቂት ብቻ፣ አረ እንዲያውም አንድ ስም ብቻ ቢቀር እንመኛለን። የኛ ስም ብቻውን ይጠራል። በጠራ ሌሊት ሰማዩ ላይ ጨረቃዋ ፍንትው ብላ ብቻዋን እንደምትታይ አምስት ወደዚሁ እኛ ወዳለንበት ሀገርና ዘመን ስንመጣ ስም የያዘውን የክብር ስፍራ ለመቃኘት ከቃላት እንነሳለን። ይኸውም እየዞረ የሰው ስም ያጠፋል፣ የስም ማጥፋት ዘመቻ፣ ስሜን አጎደፉኝ፣ እሱ ስም የለው፣ የሰው ስም ያጠፋል፣ መልካም ስም ከመልካም ሽቱ ይበልጣል፣ መጽሐፈ ምሳሌ ዘሰለሞን፣ ስሙን የሚያስጠራ ልጅ ሳይወልድ ሞተ፣ አንተ ያለ ስሜ ስም ትሰጠኛለህ። የእግዚአብሔርን ስም በከንቱ አታንሳ። ስሟን አታንሳብኝ ብያሃለሁ፣ ወዘተ የሚባል ስም ቆረጣ። አንዳንድ ጊዜ ይሄ ስም የምንለው ነገር እዚያ ያልነበረ ነገር የመፍጠር ተአምር ይሰራል። ለምሳሌ ሰማዩን ማንም ፍጡር አይሻማውም። መሬቱን ግን ከመሻማት አልፈን እንጋደልበታለን አንድ ሁለት ማሳ መሬት የአባት የእናት ልጆችን የሚያጋድልበት ጊዜ አለ። እኛ ተርጉመ ነው ማለት ግማሽ ፈጥረነው ነው እንጂ መሬቱ እኮ ስምም አያውቅ፣ የእኛ መሆኑንም አያውቅ፣ መሬት መሆኑንም አያውቅ። በሀገር ደረጃ ብናስብበትም ያው ነው። በአውሮፕላን እየበረርን ቁልቁል ስናያቸው ውቅያኖሱም ያው ውሃ ነው፣ አህጉራቱም ያው መሬት ነው። ምንም ልዩነት የላቸውም። አህጉር ከምንለው በላይ እየበረርን ቢሆንም ከየትኛውም ዳር ወደ የትኛውም እስከ ድረስ ብንመለከት ሀገር የሚባሉት ነገሮች የሉ። እዚያ የሚያስቀምጣቸው የሰው ምናብ ነው። እግዚአብሔር መሬቲቱን ፈጠር እንጂ ሀገሮቹን የፈጠርናቸው እኛ ነን፣ ስም ተክለንባቸው። እነዚህን ስሞች የሚለያዩቸውን ድንበሮች ለማስከበር አቅማችን የፈቀደውን ያህል ጦር እናዘምታለን። ኢትዮጵያ ለሚባለው ስም ስንት ደም ፈሰሰ? ስንት ማይጨው፣ ናቅፋ፣ ጅጅጋ፣ ባድመ። ምርቃት ቆፍጣናው የአበሻ ልጅ ስለ ስም የተነሳ እንዲህ ሲል ሰምተነዋል። የመጠጥ ሰዓት ቢሆንም ሆድ ያባውን ብቅል ያወጣዋል እያለ የቁልቢው ገብርኤል ስሜን የሚያስጠራ ልጅ ይስጠኝ እንጂ በጥሩ ቢያስጠራኝ ስሜት አይሰጠኝም ብቻ ስሜን ያስጠራልኝ ለምን ከሂትለር የባሰ ሰይጣን አይሆንም ያ ወንድ ልጅ? ወይም ለምን ከኪሊዮፓትራ የባሰች የሸሌ ሸሌ የሆነች ሴት ልጅ አይሰጠኝም? ብቻ ስሜን ያስጠሩልኝ። ስሙን እንዳንጠራላችሁ ለእኛም አልተነገረንም። ስሙ ድሮ ተረስቷል። ስሜቱ የብዙዎቻችን ወኪል ያደርገዋል። እግዜር ይቅር ይበለን እንጂ ሌላ ምርቃት የአባባ ተስፋዬና የቼሪ ልጆች ከየትም ከየትም መጥተው፣ ይሁን ስታድግ ምን መሆን ትፈልጋለህ ወይም ትፈልጊያለሽ ተብለው ሲጠየቁ ስንትና ስንቱን ከተመኙ በኋላ ፓይለት፣ ሐኪም፣ ሳይንቲስት፣ ወዘተ ከሆኑ በኋላ ከዚያስ ሲሏቸው ቤተሰቦቼን መርዳትና የአገሬን ስም ማስጠራት ይላሉ። ወየስም ነገር የአገር ስም ነገርማ የሀገራችንን ስም ለማስጠራት ያብቃን። ሁላችን ነው። አሜን።